ከአህያ የዋለች ጊደር ፈስ ተምራ መጣች። ይቻለ ከጀዋር ጋር ውላችሁ አሁን እናንተ ጤና የምታመጡልን? ጀዋር የዛሬ ስምንት ዓመት ነው ስምንት ዓመት ነው ስድስት ዓመት ነው ምናምን የመጀመሪያ ፈተናውን ሊያወጣ ሲል ሎቼ በሌ ላይ ቀርበን ባካችሁ ይህን ስህተት እንዳሰሩ ይህን ነገር ካደረጋችሁ ዛሬ ላይ የምሰሩ ስራ ለትውልድ ጠባሳ ያተርፋል፣ በህዝብና በመንግስት መካከል ያለው መተማመን ያጠፋል፣ ትምህርት ስርዓቱን ታበላሻላችሁ በልጆች ወደፊት እጣ ፋንታ ነው ቁማረም፣ ሄዱና ስሙት ስዩም ተሾመ የተማሪዎች ፈተና ምናምን ብላችሁ ክርክር ነው። ጆቼ በሌላ ቀርበ ስንከራከር አልኳቸው እያልኳቸው አልሰሙም። ፈተና ሰርቆ አውጥቶ ትውልድ ያበላሸ ሰውዬ ነው እሱ፣ እንደዋዛ እንዳታዩት። ፈተና መውጣቱን አይደለም ፈተና ሳወጣ ልጆቹ ላይ ምን ሊከሰት ይችላል ብሎ ማሰብ ማስተዋል ያቃተው

ለማንኛውም የዩኤን ነገር አለች ነገር የሚሰጠ ነገር የዩኤን ይህችን ነገር ማድረጉ ነው፣ ተከትሎ የሚደረገው ነገር አንድ። ሁለተኛ ነገር ቢስማርት መብትህን ስጠይቅ የሌላውን መብት በማይጋፋ በማይጻረር መልኩ መሆን አለበት። ደግሞ እዚህ ጨምር ማለት መብት ነው። አንድ ሌላ ሰው በአንተ ምክንያት ሌላ ሰው እንዲሞት እያደረግህ ከሆነ ወንጀል ነው። ሁለት፣ ምን አገባህ ምና ሀገር አፈር በልታ ለአንተ የተሻለ ደሞዝ ከፍላ የተሻለ ነገር አድርጋ ትምህርት ቤት ሰርታ ምናምን አብልታ ሆድህን ሞልታ የምታስተምርህ አገልግሎትን ብሰጥ በአይንሚስ መቋረጥ የሌለበት አገልግሎት፣ የህክምና አገልግሎት ሆኖ ሳለ አድማ አድርጌ ደግሞ አስጨምራለሁ ብለ የምትል ሰውዬ አንተ ለህክምና አትበቃም። በሽተኛ ነህ አንተ ራሳይ። እስታይላለሁ ሌላ የተሻለ መንገድ አለው። ሌላ የተሻለ መንገድ ተከተሉና በዛ የተሻለ መንገድ ሄዳ መልከቱ። ይኸውላችሁ እነ ጀዋር እነ ምናምን እነዚህ ዱቄት ዱቄቶች ዝም ብላችሁ ተመልክቷቸው፣ ተቋሚ ተብዮች ተመልክቷቸው የሚያወሩት የተሻለ ነገር ሆኗቸው ኢትዮጵያ ውስጥ የተሻለ ነገር ይገባል፣ ለትውልድም ለሀገርም ለህዝቡ የተሻለ ነገር መደረግ አለበት በሚል እሳቤ ሳይሆን የኢትዮጵያ መንግስትን የሚጎዳ ነው ብለው እስካመኑ ድረስ ታማሚዎች ህክምና ቶ ቢሞቱ ደንታ የላቸው። ታማሚዎች ከቦታ ቦታ ቢንገላቶች ችግር የለባቸውም። ሀገር ቢያልቅ ራሱ ደንታ የላቸውየዶክተር አብይ መንግስትን ስም የሚያጠልሽ መስሎ እስከታያቸው ድረስ ከሴጣን ጋርም ያብራሉ የምለው ለዚህ ነው። አሁን እናንተ በሉ በሉ እያሉ ፎቶአችሁን እያጠፉ ውጭ ሀገር ፎቶ እኔም አለው ከእናንተ ጋር ወለበል አባቴ ሐኪም ነህ። ስነ ምግባር አለህ። ግዴ ሞያ ግዴታ አለብህ። ቃል ኪዳን አለብህ። እሱ ታከብራለህ እሱን አክብረ ነው መብትህን የምጠይቀው። እሱን ጥሰህ እሱን የገባውን ቃል ኪዳን ጥሰህ መብትን አስከብራለሁ በለምትል ከሆነ መብትህን ትገፈፍና ግዴታ ይሁንብሃል። እንደዛ ነው የሚሆነው። ለምን ሐዋሳ አካባቢ ወዳጆች ሄደው ጎበኙ። እዚ አዲስ አበባ ሳልወጣ ወዳጆች ሄደው ሆስፒታል ከዲላ እስከ ሐዋሳ ያሉት ሆስፒታል ሄደው ጎበኙ። የት ሄዱ? የመንግስት ሐዋሳ አካባቢ ነው። አሁን ችግር እየተሰዋል ያለ፣ ምን ያደረጓቸው? የመንግስት ሆስፒታል ውስጥ የሚሰሩ ሐኪሞች ታካሚዎቻቸውን ሕመምተኞችን ወደ ግል እንዲሄዱ አድርገው የግል ሕክምና ተቋማት ውስጥ ገብተው ይሰሩ ነው። ስራቸውን መንግስት ውስጥ አቁመው ደንዘዣ ብላችሁ ፎርማሊ የሚወጋቸው ሰዎች አሁን ሰው እና አሁን